እንደዚህ ይሻላል። ምን አማራጭ አለኝ? የእኔ ፍቅር ጓጉተሽ እንደነበረ እኮ አውቃለሁ። ወይ በቃ ለሰኒ የምንሄድበት እንዳለ ንገሪያት። አይ እንደዛም አይሆንም። ሰኒ ሰሞኑን ደብሯታል። ስለዚህ በቃ ሄደን እንስጣት። እኔም እኮ እሱም ብዬ ነው እንጂ ግማሽ መንገድ ውጭ ማለት አላቃተኝም። በቃ ሂድ፣ ሳይመሽብት ተመለስ፣ እሺ? ክብሮምን መሄድ አልፈለገም ላደርግ። እረ እሱም እኮ ከስራ ደክሞት ነው የመጣው፣ በቃቱ ነው የት ነው የምትሄዱት እኔንም ማስከትሉኛ አይ ይቀራል እኮ ለምን ምንም ለሰኒ ስልኳል ልንሰጣት ነው እንዴ እንደዚህ ያቅዳችሁበት ም አትቀሩም ሂዱ አይ በቃ ነገ እንሄዳለን የምትሄድበትን ቦታ ባላውቅም ግን ያው ጉጉታችሁ ጥሩ ቦታ እንደምትሄዱ ያስታውቃል በቃ እኔ እሰጣታለሁ እውነትህን ነው ክብሩ አዎ እህትና ወንድሜ ከሚደብራችሁ እኔ ብሰደብ ይሻለኛል በእውነቱ በመቅረታችን ሚስት የደብሯት ነበር። በቃ በር ላይ ጠብቃሃለ። ይህን ወድ እንደዚህ ደብሮች ነበር። እንድሄድ ያልሽው ወዴት? ዛሬ ልግባብ እያላስጨነቅሽ ለምን? ምን ነው እንዳስጨነቅሽ ነበር የምትፈልጊው? እንደዛ አይደለም። ለማንኛውም ይመጣት እሺ። እና ልትል እና ምን ዝናብ እኮ እየዘነበ ነው። ገና እየጀመረ ስለሆነ ቶሎ ታክሲ ያገኛለሁ ወይ? ጥለይልስትህ ምን ነው? ዛሬ ሰላማዊ ሆነች። ሄዳ ጥርግ በል። እኔ ሰኔ ምን ለማመጠ መሰለ አይደለም። ዝናብ ለምን መብረቅ አይመታም? እሺ በቃ ጠላው ውስጥ ድሮም እኮ ከእኔ ቃል እንደማትወጣቃለሁ። እንዲሆን ይችልች ወይ? እኔ እኮ ልበ ቢስ ነኝ። ለካ ለምሩ ሰጥቻታለሁ። በቃ ራስሽን ብቻ ነው አይደል የማትረሽው። አሁን ትሄዳለህ ወይስ ትቆያለህ? ዝናብ የሚፈራው የጀብሶ እንጀራ የበላ ሰው ለምናው ፈልጎ ነው እንጂ። እስኪ በዚህ ዝናብ አባርቶ ቢሄድ ምናል። ዝናባይለኛ ነው። እስኪ አባራ እዚህ ልቆይ። እድል አንዴ ነው። እሱን ደግሞ አሳልፈሃል። ስለዚህ ስለዚህ እዚህ ወጥ ቆይ። ከሆነ በቅጣት ነው

ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ያስቶ ቤተሰቦች እንኳን ደህና መጣችሁ። በያላችሁ በእያላችሁ በሰላም አላችሁ ብዝዝት ይበልልን። ፅናት ክፍል ሰባ ሦስት ይዤላችሁ መጥቼ አለሁኝ ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ሰኔና ክብሩም እንግዲህ የተጨቃጨቆ ይገኛል ማለት ነው። ቤት ቀየርሽ እንዴ ይላታል። ቤት እኔ ቤትኛ እኔ ቤትኛ ጉዳይ ነው። ለአንተ ብዬ የምመጣው ምናልባት ከዋሸሾ ብዬ ነው። ምናልከኝ ስትል ጊዜ ስንት ይሻላል እባክሽ እኔ ምልክ ግን ሐኪም ጭቅጭቅ አዘውልካል እንዴ ከእኔ ጋር ከተጨቃጨቅ የሚደብርክ ስትለው፣ ድርቅ ስለሆንሽ ነው አንቺ ጋር ምጨቃጨቀው እና ደረግ ላይ ከፈለክ ብርሃን ላይ ሞት ትችላለህ። ከተማ ከሆነ ብርሃን ምን እፈልጋለሁ ማለት ትለዋለች። አንተ ምን ፈልገሽ ፈልግሻለ እያለ ባልሆነ ትለዋለች። ሳይኮርስ በራሱ ሳይፈላለግ አይቀርም። አንተ ወደሃኝ ባልሆነ እኔ ሰው ጠልቼ አላውቅም እኔንም ጨምሮ ሰው አደለሽም እንዴ አይ ለዛሬ ባቦ ደስ ይላል ነበረ ብላ እንግዲህ ምን ሆነችለው ይላታል የውለህ ከዚህ በኋላ ኮሰረቱም ሆንኩኝ መሶ ብላ ሆንኩኝ የሌላው ሄደ አውራ እንጂ እኔ ተወኝ ብላ ተናዳ በትክ ብላ ተነስታለች የሰእኔ ስለፍቅር ነገር ሲባል እንግዲህ የሆነ ሚያንጨራጨራት ነገር አለ ማለት ነው ክብሩም ደግሞ ልቶ ምንሆናለች ትላለች እሱም ደግሞ እሷ ደግሞ እንግዲህ በሀሳብ ጭልጥ ብላ ቁጭ ብላለች፣ ቤቷ ሄዳ ማለት ነው። ሰኒ ረፊ ረፊ ትላለች። ቆይ ለሱ ለምን ነው ማስበው? ሆ እያለች እያሳሰተኝ እያሳሰተኝ ሲጀመር እኔ እንደዚህ አይነት ነገር አይነካካኝም እያለች ብቻ ለብቻዋን ታወራለች። ታወርለች ስልክ እኮ ፈልግሻለሁ ብሎኛል። ግን የሚፈልገኝ ለጸብኑ፣ ለድብድብ ሊሆን ይችላል። ምን አጨናነቀኝ? እያለች ለብቼ ቤተኛ እያለች እንግዲህ ብቻ ለብቻዋን ታወራለች ማለት ነው። ክብሮም ደግሞ እች ልጅ በድንገት ተነስታ የሄደችው እኔ ምን አደርጊያታለሁ? ምን አስከፋኋት? እያለ እሱም በሀሳብ ጭልጥ እንዳለ ጽናት ትመጣለች ማለት ነው። አጠገቡ ቁጭ ትርና እንዴት ዋልክ ትላለች። ሰኒስ አሁን እኮ ወጥታለች እንዴ? እኔ እኮ እቃ ልገዛ ሂጄ ነበረ ሚድብ ስላት እምቢ አለችኝ። እኔ እንጃ። ከዚህ ከወጣች ግን ቆይታለች ወይ፣ በቃ ተኝተ ይሆናል እና ወይ ወደ ቤቷ ሄዳ ይሁን ይችላል ስለ እዚህ ይሄ ሰኒ ስልክ አይደለም እንዴ? ስልኳ እኮ እዚህ ጥላ ነው የሄደችው። እኔ እንጃ ነው እንዴ? ስለዚህ ወደ ቤቷ ስልካ ተሳናት አትሄድም። እኔ እንጃ አላቅም። እስኪ ወይ ደውላት ይላል፣ ክብሮ ማለት ነው ፅናትን ለሃ፣ ደውላት። ምክብሮ ዛሬ ምን ሆነሃል? ስልኳ እኮ እኔ ጋር ነው ያለው ያልኩ አ ለካ እንደዛ ነው። በቃ ወይ ካልሆነ ቤት ሂጂ አያላት፣ አያታለሁ እያለ ሄዶም ሳያት ወደ ክላሱ ገብቶ አርጋው ላይ ይተኛል፣ ማለት ነው። ጽናትም ደግሞ ቆይ ልጁ ዛሬ ምን ሆነ ነው እንዴ እያለች እሷም ታስባለች። ልጅቷ ምን ብላት ነው ወደዛ የበረረች ሄደችው? መቼ መጥፎን ነገር አልተናገርኳትም ያለ ክብሩ እርስ ራሱን ይወቀሳል ማለት ነው። እና ምን ሆና ነው በምን ምክንያት ነው ስልኳ ጥላ የምትሄድበት ምክንያት? እያለ ብቻውን ያስባል፣ አርጋው ላይ ቁጭ ብሎ ማለት ነው። ለምንድ ነው እንደዚህ ማስባት እያለ እሱም ይጨናነቃል ማለት ነው ከዛም በኋላ ኪራይ አጠገቡ መቶ ቁጭልን እሺ ጎረምሳው እንዴት ነህ ይለዋል በቃ ስራ ቢዚ ያደረገ መገናኘት ጠፋ እንዴ ኧረ እባክህ ቢዚ በሆን ይሻላል ይላል አይ በጣም አሪፍ ወጥላሃል አው አይሻልም አራ ይሻላል እባክህ ብሎ ሁለቱም ይጨቃጨቃሉ አይ እኔ የምልህ ግን ሰኒ ሲል ጊዜ ሰኒ ምን ሆናለች ብሎ ክብሮ ደንግጦ ነበረ አራ እንደዛ አይደለም። እንደዛ አይነት ነገር የለም። አላውቅም፣ ግን ቢቻ ግን ስትሄድ ልክ አልነበረችም። የሆነም ያስፈራኝ ነገር ተጣድፋ ነበረ የሄደችው እና ምን ይሻላል አሁን? በሰው ስልክ ደውላ ስልኬን አቀብሉኝ አለች እና እኔና ፅናት ደግሞ ሌላ ቦታ ነው ነበረ እና መጣት ውሰዳ ሌላ ክብሩ ማለው እምቢ አለች። መቼም እኔ እዛ ቤት ሄድ አትለኝም አደል? እና ምን ላድርገህ? የስራ ስልክ በተደጋጋሚ የተደወለላት ነው እንዴ መታ ተውሰድ እንጂ እዛ ቤትማ አልሄድም! እንዴ ምን ማለት ነው ይለዋል፣ ኪራይ እኔ አላውቅም ብቻ እዛ ኬትኩን ጭቅጭቋን ነው የሚበስብኝ። በቃ ካልሆነ በቃ ላይ ቀርቼ ወስደው ያለ ኪራይ የተጨቃጨቁ ይገኛሉ ማለት ነው። ከዛ በኋላ ክብሩም ደግሞ እኔ እዛ ኬትኩን ኩንጭ ከሷ ጋር መጨቃጨቅ ነው ይላል። ጽናትን ደግሞ ሳሎን ላይ ቁጭ ብላ ታስባለች። ከዛ በኋላ ኪራይ አጠገባው ይመጣና ቁጭ ይላል። ከዛ ጽናቴ በቃ እንሂድ፣ የሰኒ ስልኳን በዛም እናቀብላታለን። እንዴ ኪራይ የመሽተዋል። አው ግን የሰኒ ስልኳን ሳንሰጣት እንደዛማ አይሆንም። ይሆንም የስራ ስልክ ሲደውላት ነበረ ወይም በቃ ስልኩ ስጣትና አትሄድ፣ እኛ ሌላ ቀን እናደርገዋለን። እንደዚህ ይሻላል እያሉ አው፣ ምንም አማራጭ የለንም እያሉ ጨቃጨቃሉ። የኔ ፍቅር እንዴት እንደጓጓሽ እንደነበረ፣ በቃ የሰኒ የሚሄድበትን ነገር እንገራት። ሰኒ ሰሞኑ በጣም ደብሯታል። ስለዚህ በቃ ሄደን እንስጣት። እኔም እሱ ብዬ ነው እንጂ እኮ ግማሽ መንገዱም ሄድ አላቀተኝ። በቃ ሄድ ሳይመሽብህን አስቀብላት። ክብሩንም ደግሞ አልፈለገም። በቃ ቶ ትላለች ጽናትን የት ነው የምትሄዱት? እኔም ማስከትሉኝ ያለ ክብሩ መቶ አጠገባቸው ቆጫለ። አይ ቀርተዋል በቃ ምን ለሰኒ ስልኳን ሰጠን። እንደዚያማ ያቀዳችሁበትማ ሄዱ አትቀሩም። አይ በቃ ነገ እንሄዳለን። የምትሄድበት ቦታ ባላቅም ግን ያው ጉጉታቸው ጥሩ ቦታ እንደሆነ አውቃለሁ ይላል። እውነትህን ነው ክብሩት፣ ይላል ጽናት። እኔ አቀብላታለሁ እህቴና ወንድሜ ከሚደብራቸው እኔ አቀብላታለሁ። በእውነቱ በመቅረታችን በመቅራታችን ሚስቴን ደብሯት ነበረ። ከዛ በቃ በር ላይ ጠብቃችኋለሁ፣ እናንተ ሂዱ ሲል ጽናትን የኪራይ ቅፍ ታደርገዋለች። የኔ ውድ እንደዚህ ደብሮች ነበረ ይቅር ያልሹ፣ ይላታል። ክብሩም ደግሞ በቃ በር ላይ ጠብቃችኋለሁ እያለ ነው። አሁን ደግሞ ወደ ሰኒ ቤት ያመራና በር ያንኳኳል ማለት ነው። በር ሲያኳኳ ሰናይት በር ትከፍተዋለች። በር ስትከፍተው እንግዲህ እንግዲህ ከዛ በር ላይ ቆሞ፣ እንዴ፣ ወዴት ነው ትለዋለች። ወዴት ዛሬ ልግባ ብዬም አላስቸግርሽም። እንዴ፣ ለምን ትለዋለች። ምን ነው ሌላ ጊዜ ላስቸግርሽ ነበረ። የምትፈልጉ እንደዛ አይደለም። ከዛ በኋላ ስልኮ ከኪሱ አውጥቶ እንኪ፣ ለማንኛውም ልመልስልሽ ነው መጣሁት። እሺ በቃ ይኬድ ነው እንዴ? ትላለች ሰናይት እና ምን ነው፣ ዝናብ እኮ እየዘነበ ነው። ኢስኦኬ ገና እየጀመረ ስለሆነ ከዛ ሄዳለሁ። ወይ ጥላይ ልስጥህ ትለዋለች። ምን ነው ዛሬ ሰላማዊ ሆንሽ? ሄዳ ጥርግበል። እኔ ሰኒ ምን ልመመጥ መሰለህ አይደለም ዝናብ፣ ለምን መብረቁን ለምን አይመታህም? እሺ በቃ ጥላው ስልጭኝ ድራው እኮ ከእኔ ቃል እንደማትወታ አውቃለሁ። ትላለች ሰናይት ትቀልድበታለች። ውህ እብድ ይሆንሽ ልጅ ውይ ለካ እብ ልብብ ሲሆንኩኝ እኔ ልጅ ጥላው እኮ ለምኑ ሰጠፋ? ስትል ጊዜ በቃ ራስሽ ነው ብቻ ነው ማትረሺ፣ ስትል ዝናብ የሚፈራው ከዛ ወይ ትሄዳለህ ወይስ ትገባለህ? ስትል በሩን ዝግት ታደርግበታለች እና ከዛ እሱ ይሄድ

ችግር የለውም ገብቼ ኮኬን አለው እያለ ገብቶ ምግብ ሊሰራላት ወደ ኪችን ሽኩቱን እያለ እየላጠ እኔ ሰርቼ ባለበላሽ ግን ጦሙሽ ልታድር ነበረ። ምናታል፣ ለራሴማ ለራሴ ቆንጆ ምግብ ሰርቼ መብላት እችላለሁ፣ ጣት የሚያስቀራሙጥ እስከዛ ያበደ ኮሰረት ስትል አንተ ሰውየ ቤቴ ኮኖ ያለው አውጥቼ ዝናብ ላይ እንዳጠልክ ትለዋለች። የዛሬ የነበረን ቆይታ እዚሁም እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁም ስናበታለው። በቀጣይ እስከምንገናኝ ድረስ ሁሉም ሰላም ያደርግልን። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትትና እንጠይቃለን። ከታች ያለው ወዲያው ምልክቱ አንድ ጃን ስታደርጉ ሁሉም ይደርሳችኋል።